እውልኝ እስኪ የኔ ልጅ የኔን ሮማንቲክ አበባ እኮ ስትወድ ከጣይፍ ነው ዛሬ የመጣላት እና ይው ስትሽ ኮረም አበባ ተወዳለች። ቸኮላ ብቻ አይደለም የምትወድ እዋት፣ እዋት የኔ ፍቅር ሀቢበት ገልቢ ውይ እሙት ፌኪ ወላሂ የናስ ነውሱ፣ የናስ ነውሱ። አላህ ያሳድግልኝ የፍቅር ሰው የፍቅር ሰው የፍቅር ሰው ይሏችኋል። እዚህ ጋር ነው እናቴ፣ የፍቅር ሰው ስፔሲፊካሊ፣ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቴትድ መሆን አለባቸው እያምናለሁ። አቅም ይኖራቸው አቅም። ሰላም አሌይኩም ራህመቱላሂ ወበረካቱ። ውድ ዩቱብ ቤተሰቦቼ እንድናችሁ፣ ደህና ናችሁ ሆይ ሰላም ናችሁ ሁሉኝ ወይ? ሰላማችሁ ብዙ ዝት ይበልልኝ። ትላንትና ሌሊት ላይ ፌስቡክ ላይ ዝም ብዬ ፈተሽ ፈተሽ ሳድረግ ታጠቅ ወንድማችን የሆነች እህታችንን ለቆ አየኋት ማለት ነው። ያች እህት የዛሬ አራት አምስት አመት፣ ይህን ሶስት አመት እንደዚህ እስከ ዛሬ ድረስ ማለት ነው በሶሻል ሚዲያ ላይ እናውቃታለን፣ እርዳታ ሲሰበሰብላት ምናምን እናውቃለን። እና ሴትየዋ ኢትዮጵያዊት እህታችን ነች። አላህ የረሀማሀ የሰክነ ሀፍስህ ጀነቱ። በአሁኑ ሰዓት እሷ ሙታለች። ግን እሷ አገር ልትገባ ስትል ያው እኔ ሁልጊዜ አንድ ሰው ደክሞ ደክሞ ደክሞ የመጨረሻው ጊዜ በቃ አገሬ አስገቡኝ አገራችን እንሄድ ላገሬ አፈር አብቁኝ የሚባል ነገር አለ ማለት ነው። እንደ ሙስሊሙም እንደ ክርስቲያኑ ማለት ነው። እች እህታችን አላህ እንደው ጥሩን ይቁጠርላት እንጂ በጣም የተሰቃየችን እች በካንሰር በሽታ። ግን የእሷን ነገር አሁን ያመጣሁበት ምክንያት ወላ በበሽታዋ ምክንያት አይደለም፣ ወይም በመሞቷ ምክንያት አይደለም። ለምን ሁላችንም ራሄን ራሄን፣ ግን ልጆች አሏት ሁለት ልጆች አሏት። አንድ ሴትና አንድ ወንድ ልጆች አሏት። እነዛን ልጆች እኔ አይቻቸዋለሁ፣ አንድ ቀን ማለት ነው እድሉን አግኝቼ አይቻቸዋለሁ። ልጆቹ የውጭ ዜጋ ነው አባታቸው፣ ችግር የለውም። እሷ ግን ልጆቿን ያሳደገችበት መንገድ እንዴት መሰላችሁ? ከሰዎች ጋር አይግባቡ፣ አማርኛ አያወሩም። እሷን ብቻ ነው የሚያውቁት ከሰው ግልል አድርጋ ነው ያሳደገቻቸው። እና በሆነ ወቅት ላይ አብረዋት የሚኖሩት ሰዎች የነበሩት ቤት ያከራዩት ውጭ ልን አሏት። እህት አለቻት እየሰራች እሷን የምታግዝ የነበረች፣ እና ውጭ ል ብለዋት አሉ ቤት መከራየት ተፈልጎ ታጣች። እስከምትሄድ ድረስ እርግጠኛ ባልሆንም ሆቴል ውስጥ ነበር የምትኖረው። ይታያችሁ፣ ገንዘብ ተሰብስቦ ወደ ኢትዮጵያ ገቢ ሆኖ ከኢትዮጵያ እየወጣ ያ ገንዘብ ለሹጋ መፍሩሻ ወይም ለሆቴል እየተከፈለ መጨረሻ ከአቅሟ በላይ ሲሆን ነው ወደ ሀገሯ ልጆቿን ይዛ የሄደችው። በዛ ሰዓት የዛሬ ሶስት ዓመት እኔና መሲ ቁጭ ብለን አወራን እንዴና ተዋራን። መሲም ልጆቹን አይታቸዋለችና እነዚህ ልጆች አይግባቡም፣ ከሀበሻ ጋር አይግባቡም። በቃ እሷን ብቻ ነው ተከትሎ በቃ እሷን እሷን ነው እንጂ ከሌላ ሰው ጋር አልለመዱም እንደዛ። አሁን እኔ እንኳ ልጄን የተወሰኑ ሰዎችን አሳውቂያታለሁ ትግባባለች። ያ አንድ ሰው ካልተመቻት ጥላ ወደ ክፍሏ ትገባለች። የእኔ እንኳ ልጅ እንደ ኬስ አለባት የምትባል ልጅ ማለት ነው። እነሷ ልጆቿ ግን አረበኛ ተናጋሪዎች ናቸው። እንደገና ደግሞ ከእሷ ውጭ ሌላ ሰው ጋር አይግባቡም እና ምን አለን እቺ ሴትዮ ካንሰር በሽታ ካያዛት የሚያስፈልጋት ገንዘብ ነው። ሆቴል ውስጥ እየተከፈለ ከምትኖር አገር ሄዳ ልጆቿን ከቤተሰብ ጋር ታለማምድ ታለማምድ። ካሁን በፊትም እንደዚህ ሳዑዲ አግብታ ልጆች አሏት። እናት እኔ የምሰግድበት እኔ የምሰራበት መስጊድ ሙታ ሰራተ ጀናዘዋን እኛ ራሳችን አጥበን ቀብረናታል። ወንድሟ እንግሊዝ ሀገር አለ ልጆቹ መሆኑ ከእናትና ከአባት ውጭ ሆኑ። ለምን? አባትም ሞተ፣ እናትም ሞተች ማለት ነው። የዝች ሴትዮም የዝች እህታችንም አባት አንደኛ ሞሮኳዊ ነው። ከዛ እሱ ይሞታል እዚ ሀገር ታሞ ይሞታል ይቀበራል። እሷ ታማ ሆስፒታል በገባችበት ሰዓት ስልኳ ይሰረቃል። ስልኳ ሲሰረቅ ከሱ ቤተሰቦች ጋር መገናኘት አልቻለችም። ተቆራርጣ ቀረች ማለት ነው። ሞሮኮን ባሲ ብትሄድ ምን ብትል በቃ እነዚህን ሰዎች ማገኘት አልቻለችም እንግዲህ እነዚህ ልጆች ብቻዋን ማሳደጉና ቀረች። እበሽቷ ላይ ሌላ ችግር ተፈጠረ። የልጆቿን ቤተሰብ ማግኘት አልቻለችም ማለት ነው። ግን እኔ እኔና መሲ ስናወራ ይዛ ጊዜ እሺ፣ ችል የታመመች ስራ ትሰራም እዝ ሀገር እዚህ ሀገር የምትኖረው ታክማ ለመዳን ነው ወይስ ገንዘቢቱን ለመጨረስ ነው? ከዚህ ሁሉ ግን ዙሮ ዙሮ እነዚህ ልጆች ኢትዮጵያ ነው የሚገቡት አይደለም። ኢትዮጵያ ስለሚገቡ ቀርማ እሷ ሳትደክም ሳትወድቅ አገር ይዛ ገብታ ለምን ልጆቹን እንዲለምዱ አይደረግም ብለን አወራንና፣ አልሙሂም መሲ እስኪኔ ሂጄ እንደዚህ አወራችኋለሁ ምናምን አለችኝ። ምንም የተፈጠረ ነገር የለም። እቺ ልጅ አንድ አይሉም አንድ ጊዜ፣ ሁለት ጊዜ፣ ሶስት ጊዜ እርዳታ እየተረዳች ሰው እየሰበሰበ ድረሱልኝ ሲባል እህቷም አላህ ጀዘዋን ይክፈላት ስትረዳት ቆይታ ይች ልጅ አገር ሂዳ በመጨረሻ ሰዓት ሞተች። እሱ አል እኛ ስንኖር የምንኖረው ለራሳችን ነው ወይስ ለልጆቻችን ነው? እነዛ ልጆች መናገር እኮ ይችላሉ፣ ስላልተማሩ ነው እንጂ ያቃሉ እኮ የሚያሳውቃቸው ሰዋቶ ነው። አንች ታመሻል ደክመሻል። አሁን እነሱን እንደዛ አርጉ እንደዛ አርጉ አይባልም። አንቺ ባለሽበት ሰዓት ላንቺ እንኳን እንዳይከፋ ሲል ቤተሰብ ይከታተላችኋል። ልጆቹን ይዘሽ ሂደሽ አገሩን የሚልመዱት መዱት፣ ቋንቋውን የሚልመዱት መዱት። የቀረበውን ጥያቄ ተቀባይነት አላገኘም ነበረ። በምንም ይሁን በምንም ተቀባይነት አላገኘም ነበረ። እናንተ አሁን ዝም ብላችሁ ወሰቡት። እነዚህ ህጻናት ልጆች በአሁን ሰዓት ካለ እናታቸው ያሳክካችኋል አሉ። አየሩን አልተቀበሉትም፣ ውሀውን አልተቀበሉትም፣ ምግቡ አይስማማቸው፣ ቋንቋ አይገባቸው፣ እናታቸውን አጡ። እነዚህ ልጆች ላይ የተደፋውን ቃሚ አይታችሁታል። እነዚህ ልጆች ላይ አሁን የወረደውን ውርድብኝ በላ አይታችሁታል። አላህ ነው፣ አላህ ያለው ነው የሚሆነው። አላህ የቀደረው ነው የሚሆነው። አዎ እህቶች፣ አላህ የቀደረው ነገር ነው የሚሆነው። ለእናንተ የማይታያችሁ ለሌላ ሰው ይታየዋል። ለሌላ ሰው የማይታየው ለእናንተ አይታይም። አሁን እነዚህ ልጆች ዝም ብዬ ሌሊት እንደዚህ ቁጭ ብዬ ተኝቼ እየሰማውኝ ያተራ ያበናት ምግቡ ተስማማችሁ ያተራ ውሃው ተስማማችሁ ጭራሽ ደግሞ ሰውነታቸውን እያሳከካቸው ነው ሲል በጣም ነው ያሳዘኑኝና ና እንደዚህ አይነት ከውጭ ዜጋ ልጆች በምትወልዱ ሰዓት አንደኛ የቤት የባላችሁን ቤተሰብ ቁጥር ከእናንተ ማስ አሳልፋችሁ ወንድም አለ እህት አለ ቤተሰብ አለ ወረቀት አለ ቤት ውስጥ የሚጻፍ ማያዝ አለባችሁ። እነዚህን ልጆች አሁን የአባትን ወገን ሳያገኙ እንዲሁ ቀሩ ማለት ነው። ገና አድገው ተምረው ሰው ከሆኑ ገና ወደፊት ወደፊት ብዙ ነገር ያስፈልጋቸዋል። እንዲህ አይነት ነገር ለልጆቻችን ጠባሳ ጥለን መሄድ የለብንም። ነገሮችን ማስተካከል አለብን። ብዙ ጊዜ ቀደር ነው ቀደር ነው የምትሉት ነገር አለ። ሁሉ ሸይ ቀደር ነው፣ አይ ሁሉ ሸይ መክቱብ ነው። እኛ ደግሞ ለዛ ለቀደር ሰበቡ ማድረስ አለብን። እነዚህ ልጆች ያ ቁጥር ቢኖራቸው ኑሮ ምናልባት ከኢትዮጵያ የተሻለ ኑሮ ሊኖሩ ይችላሉ። ምናልባችም ደግሞ አይዟችሁ የሚላቸው ሰው ሊያገኙ ይችል ይሆናል። ታላልቅ ወንድሞች ሊኖራቸው ይችል ይሆናል። አይታወቅም። ሳታቁ መቅረትና አውቃችሁ መቅረት አንድ አይደለም። ስለዚህ እንደ አይነት ነገር ላይ ሲፈጠር የመጀመሪያ አክሽን ማድረግ ያለባችሁ የልጆቻችሁን የባላችሁን፣ ቤተሰብ ማወቅ ግድ ነው። እርግጥ በአሁን ሰዓት እኛ ራሱ ኢትዮጵያኖቹ መውለዳችንን እንጂ የባላችንን ስም እየጠፋብን እንደሆነ ነው። እኔ ከአሁን በፊት አጋጥሞኛል። የባሌ ስም እስከ አያቱ ብዬ ብላት አላቀውም ነው ያለችኝ። ና እንዴ የተቸገረ የሴትኛ ጋር መታ ነበረ። ስለዚህ እንደዚህ አይነት ነገር ሲያጋጥማችሁ የራሳችሁን ብቻ አይደለም ማየት ያለባችሁ፣ ለልጆቹ ህይወት ለወደፊት። እንደገና የኛ አገር ሰው ምንድነው፣ እነዚህ ልጆች የሚላችሁ፣ ሄዱና ዘራችሁን ፈልጉ በሞራላቸው ላይ ነው የሚጫወትባቸው። ስለዚህ እንደዚህ አይነት ነገር እንዳይፈጠር ጥንቃቄ አድርጉ። አካውንት አለ፣ የባንክ አካውንት እንደው ልጆቹ ቤተዛ ያሉት ቤተሰብ ብር እንኳ አግኝተው ልጆቹን ቢከታተሏቸው ቢተባበሯቸው ሁላችንም በምንችለው ብንረዳቸው ሀያ አምስት ሀያ አምስት ሪያል እንኳ ብናስገባላቸው ብዬ ነው ይህንን አካውንት መጨረሻ ላይ አስቀምጥላችኋለሁ። እንደ ሰደቃ ነው፣ ወቅፍ ነው። የቲሞች ናቸው፣ እናትም አባትም የላቸው። ይሄ እነዚህች ሴትና ወንድ ልጆች ወደፊት ሲያድጉ አማርኛውንም ይሁን ኦሮመኛውንም ይሁን ተምረውት ሰው ሁነው አድገው እነሱ የማያውቁት ግን የኢትዮጵያ ሕዝብ እንደረዳቸው ልቦናቸው ያቅ ይሆናል። የከዘኑት ነገር ይኖራል። ቅንጭላታቸውና እህቶቼ እንዳትጨንኮኑባቸው በልጆቻችሁ ታገኙታላችሁ። እገዟቸው፣ እርዷቸው፣ ለግበን የእንባባል እንተዛዘን፣ ልላችሁ ነው የፈለግኩት። በዚህ ላይ የተማራችሁትን ነገር ኮሜንት ላይ እንድትጽፉልኝ እፈልጋለሁ። አመሰግናለሁ። ሻር፣ ኮፒ ሊንክ፣ ላይክ፣ ሰብስክራይብ አድርጉ። ኮፒ ሊንክ የለም ዩቱብ ላይ። አመሰግናለሁ።